ቤት እንደጠራሹ ሆቴል እንደተገባበት አይ ነው ጠራችሁ። ስለዚህ ቤት እንጠርተሽ አዎ፣ ጠርተሽ አዎ፣ ጠርተሽ ቤት እንደጠርተሽ አዎ፣ አብራችሁ ተገኝታችኋል። አዎ። አሰላም አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ነው ባላችሁበት ሰላማችሁ ብዝዝቲ በሌሊም። ዛሬ ደግሞ ቡኒና ሮዚ ነው የሸላመችው መጥቻለሁ ማለት ነው ጋይስ። እና ሮዚ በጣም የምትገርም ልጅ ናት። ሁሉም ነው የሚያስለቅሳት። መቼስ ቡኒም ዛሬ ያስለቅሰቻት ማለት ነው። እውነት ይሄ ውርደት ነው። እንደውም ቤቷ ድረስ ጠርታት ባሌን ሆቴል ጠርተሹ ቢዛ ጋብዘሹ፣ ከዛ ደግሞ ይዘሹ ሄደሽ አብረሽ አድረሽ አብረሽ አድርሽ፣ አንቺ ለካ እኔ ጋር የምትመላለሹ ባሌን ፍለጋ ነው እንጂ ለሌላ ነገር አይደለም። ሱማያና ሰኢድ ራሱ መሀል ገብተሽ ሻንቺ ንሽ በጣበጥሽው ብላ ትቁጭ አትልም? ጋይስ እንደዚህ ይባላል እንዴ? ምንም ቢታዋወቁም ያኔ ፕራንክም ቢሆን ተነጋግሮም ሊሆን ይችላል። ግን እሱ እቺ ማናት? እሷ ሮዛ በጣም ክብሯን አቀለለች፣ ያገኘችው ቦታ ያኔ ካየችው ከሷ የማይመጣጠን ሰው አኪድ። ይሄ ባሏ ጓደኛዋ ነው የድሮ ጓደኛ። ጓደኛ ስንል በሌላ ነገር ሳይሆን እንደዚህ እንደ ወንድምነት እንደ እህትነት ማለት ነው። እሷን ሳያገባ በፊት ነው የሚተዋወቁት ማለት ነው። ዛሬ ደግሞ ከኋላ መጣ። ሲጀመር ምንም እነሱ መሀል ራሱ የለም። ምን ትላታለ? ያው ባሌን ፍለጋ ነው አንቺ ወደዚህ አስር የምትመጪው ቤቴ። እሱ ሲመጣ ትመጫለሽ፣ እሱ ሲሄድ ትሄጃለሽ። አንቺ ባሌን ነው የምትፈልጊው እያለቻ በጥፊ ለትላት ልትላት ማለት ነው ጋይ ግን ሮዛ ገረመችኝ። እውነት እሺ እሺ የእች ቡኔ የሚሏት እሺ ምንም አታውቅም፣ ትለፍልፍ፣ ያየችውን ትበል እንላለን። ሮዛ ግን ምን ሆናለች? ለምን ታለቅስላታለች? እንዴ ለትንሹም ለትልቁም በቃ እሷ ማልቀስ ነው። ዝም ብሏ ክብሯን መጉድ ማጉደል ነው ያገኘችው። ቦታ ብታለቅሽ እኮ እነሱ ምንም ምንም የሚያረጉልሽ የለም የሚያዝኑልሽም የለም። ግን አንቺ ቆፍጠን ብለሽ ክብርሽን ማስጠበቅ አለብሽ ነበር ምን ቡኒ በጥፊ ትል- አንቺ ነበር ጥፋተኛ ካልሆንሽ የእሷን ባል አፍቀረሽ ካልሆነ በጥፊ ማለት ያለብሽ እሱ አንቺ ነበርሽ። እንዴ በእኔ የምታገኘው ዩቲዩብ ገደል አይገባም እንደ ክብሬን የሚያስነካ ከሆነ ምን ማለት ነው? መቼስ ሮዛ ብዙ እኔ እኮ አሁን የተሰማኝ እቺ ሮዛ ብዙ ነገር ያሳለፈች ናት። ያኔ እንደ ትልቅ ሰው የቆጠርኳት ለምን ብዙ ቁስል ያላት ሴት ናት። አግብታ ይፈታሽ ናት። ብዙ ችግር ደርሶብኛል ስትል ስታለቅስ ነበር። ስደት የቆየች ሴት ናት እና ዛሬ ደግሞ ዝቅ ብላ ከሷ ቁጭ ብላ ከዚችም ከማት መጥናት ጋር፣ ባለፈው ሶማያ ሽንቷን ያሸናሽ ልጅ አደለች። እንደ በቁማ ያሸናሽ ሶማያን ስታይ ዛሬ ደግሞ ሮዛ ላይ እጇን ተዘነዝራለች። እና ሲጀመር ሮዛ ናት፣ እዚህ ቦታ ሮዛ ነው የጥፋተኛ። ሮዛ ራሷን ማስከበር አለባት በቃ እንዴ እሷ እንደዚህ ስትለፋ ውስጥ ይዛ ተዘጋትም ነበር። ምን ታመጣለች? ባሏ ቢሆንስ ምን ያመጣል? ዝም ብላ ያልሆነ ነገር እየለፈለፈች ያለው ያለው ግን፣ ተነጋግረውም ሊሆን ይችላል፣ እኔ አላቅም። ተነጋግረውም ፕራንክ ሊደራረጉ ይችላሉ ወይ ደግሞ መተዋወቅም ይተዋወቃሉ። ኦኬ። ግን ምንም ቢሆን በዚህ ጉዳይ ዩቱብ አገኛሉ ብላ እኔ ክብሬን የሚነካ ከሆነ ገደል ይግባ። እንዴ ትንሹም ትልቁም በጥፊ የሚላት ከሆነ የሚሸውዳት የሚያስለቅሳት ከሆነ ምንድ ነው እሱ? እንዴ ይህን ሁሉ ምስኪንነት፣ ይሄማ ሞኝ ነው። የመጨረሻ ሞኝነት አለባት ማለት ነው ሮዛ። እውነት ከማይገባት ጋር ሰው ገና ዝቅ ብላ ለሷ ብላ ታለቅሳለች። እቺ ጥፋተኛ ናት። እንደዚህ ብሎ አይጠየቅም። እቺ መቼስ ባሏ እንደሆነ ታውቃለች። የድሮ ጓደኛዋ ናት። ደግሞ ለብር ብላ እሷም ዛሬ ጓደኛዋን እንደዚህ ማድረግ ልቧን መስበር ጥሩ አይደለም፣ ጥሩ አይደለም እና እንደዚህ አይነት ይህኔ የኢትዮጵያ ብራንክ ግን ይገርማል። እናንተ ጋ የሚሰሩት ነገር ጣጣ እንደ ቆንጆ ቆንጆ ነገር ልብ ማስረ ባል ሚስቱ ልብ ይሰብራል፣ ሚስት ባሏ፣ ጓደኛ ለጓደኛ ልቡን ይሰብራል። ፕላንክ ፕራንክ እያለ ይሄ ብር እንደው ጉዳ መጣ እውነት። ይሄ ዶላር እና ይገርማል። አረ ሌላ ነገር በተለይ ኢትዮጵያ ብዙ ነገር አለ የሚሰራ ድራማ አለ፣ እየተሳሳቁ እንደዚሁ እያወሩ መስራት አለ። ብዙ ነገር አለ፣ ሀገር ውስጥ እየሄዱ ማሳየት። እውነት እንደዚህ ቁጭ አርግቶ የሰው ልብ መስፈርቶ አይደለም። ተጠንቀቁ ግን ጋይስ፣ እውነት ለብር ብላችሁ፣ በኋላ ጓደኝነትም ይታጠል፣ ትዳሩ ላይ ይፈረሳል። አሁን እውነት ሊሆን ይችላል። አሁን እንደዚህ ያለች እንጂ ይቺ ቡኒ የሚሏት በኋላ ይሄ ባሏ ራሱ ቀልቡ ሊፈልግ ይችላል። እንትና ሮዛ ማለት ነው። እንደዚህ አይነት ነገር ላይ ትዳር ላይ አታስገቡ ጋይስ። ፕራንክ እያላችሁ ራስ በራሳችሁ ትዳራችሁን አትበጥብጡ። ስለዚህ ተጠንቀቁ።